ስንኖር ኢትዮጵያዊ ስንሞት ኢትዮጵያ የተባለው ሀሳብ እኔም የሚገዛኝ ሀሳብ ነው። ስኖር ኢትዮጵያዊ ሆኜ ለኢትዮጵያ ብሔራዊ ጥቅም ሰርቼ ለኢትዮጵያ ብሔራዊ ጥቅም ቆሜ ሳልፍም ኢትዮጵያ መሆን እመኛለሁ። ነገር ግን አንድ ወዳጄ ይሄን አባባል የሚወድና ነገር ግን የሚተች አግላይ ነው አለኝ። ስንኖር ኢትዮጵያዊ ስንሞት ኢትዮጵያ የሚለው አግላይ ነው። ስኖር ዲያስፖራ ስንሞት ሞት ኢትዮጵያም ስላለን አለኝ። ምን ማለት ነው? ሰዎች በተለያየ ምክንያት ሀገራቸውን ጥለው በተለያየ ሀገር ይኖራሉ፣ ፓስፖርት ይቀይራሉ፣ ይወልዳሉ፣ ይኖራሉ። መጨረሻ ግን ብዙዎቹ፣ ሁሉም ባይሆኑ፣ ብዙዎቹ ሲሞቱ ገንዘቡን መክፈል እንኳ ባይችሉ ኢትዮጵያውያን አዋጥተው፣ ለምነው፣ ተለቅተው አስከሬናቸው ለሀገራቸው ልከው እዚህ ይቀበራሉ። ያ ሰው ለምንድን ነው ኢትዮጵያ ሄደህ የምትቀበረው ተብሎ ከሞቱ በፊት ቢጠየቅ ብርድ እንዳይመታኝ፣ እንዳይርበኝ፣ ከጎረቤት ጋር ቡና ልጠጣ፣ በሆነ ሎጂካል በሆነ መንገድ ሊያሳምንም አይችልም። ነገር ግን ሰው ሞቶ እንኳን የመጨረሻ ማረፊያው ሀገሩ እንድትሆን ይመኛል። ያ በዚያ ልክ የሚወዳት በዚያ ልክ የሚመኛትን ሀገር ማጽናት፣ መጠበቅ፣ ማስቀጠል ላይ ግን በዚያ ልክ አይተጋም። ለዚህ ነው ብሔራዊ ጥቅም የሚያስፈልገው። ስንሞት እንኳን ልናርፍበት የምንፈልገውን ምድር የማጽናትና የማቆየት ጉዳይ የየለት ንግግራችን የየለት ስራችን ውጤት ካልሆነ በእኛ እንዝላልነት ሊፈርስ ይችላል። ከፈረሰ ደግሞ ስኖር ካናዳዊ ሆነን ስንሞት ኢትዮጵያ የምንሆንበት እድል ያንሳል ማለት ነው እና በጣም ጥልቅ ሀሳብ በውስጡ የያዘ ነው። ይህ በውስጡ የያዘው ሀሳብ ግን ለመጪው ትውልድ እንዴት አድርገን የጸና፣ የለማ የማይለምን ሀገር እናቆያለን ከሚል ፍሬ ሀሳብ ጋር መሰናሰል አለበት። ምክንያቱም የጀመረ ነው ትውልድ ካልቀጠለ የምናስበውን ትውልድ ካልቀጠለ በስተቀር በአንድ ትውልድ፣ በአንድ ቤተሰብ፣ በአንድ ግሩፕ ሀገር ተሰርቶ አያልቅም። ሀገር የቅብብሎች ውጤት ነው። ያን ለማረጋገጥ የሚያስችል ስራ መስራት የሚቻለው ትውልድን እያሰብን ስንሰራ ነው። ነገን እያሰብን ስንሰራ ነው። ነገን የምናስብ ሰዎች ግን ዞር ብለን ትናንትናን መመልከት የማንችል ከሆነ፣ ትናንትናችን የዘነጋን እንደሆነ፣ ከትናንትናችን መማር የማንፈቅድ ከሆነ ነገ አይሰራም።